እንትናንም አጠፋደዋለን እንትናንም ብሔር እኮ አጠፋደዋለን ሲባል ሰምቻ ቃለው እና በቅርበት ከኦሮሞ ፖለቲከኞች ጋር ራሴም ዘር አረጌ ከኦሮሞ ውስጥ እንደመመዘዙ ቅርበት ነበረኝ ቃለው ሳነጋግራቸውን ነበረ መድከታቸውን አውቃለው። እንደውም በአምስት ጉዳይ በጻፌ ላይ ጽፌዋለው። ጠቅላይ ሚኒስትሩ በጣም የሚጠሉት ገና ወንበራቸው ሳይደላደል ገና ለኢትዮጵያ የሚያደረጉት ማረጉት ታይተ ወቅ ገና ከመምጣታቸው በአማሮ ከፍተኛ አቀባበል አድርጉላቸው ብሽሽቁ ከባድ ነበረ። በጣም በአማራው አካባቢ በኢትዮጵያኒስቱ የሚባለው የአንድነት ኃይሉ ላይ የነበራቸው አቀባበል ከፍተኛ ነበር እና ያንን ተከትሎ የኦሮሞ ብሔራተኞች ደስተኞች አልነበሩ። በቃ እየ ነበረ ማለቃቀስ ነበረ። አማራ ናቸው አማራ ነ ያቀርባሉ ኦሮሞ አደሉ በሚባል ዘመቻ በቅርበት ነው ማቅ ስመራው የነበረው ቴሌቪዥን ፕሮግራም ትልቅ ነበረ። እድሉም ነበር ለማነጋገር ማለት ነው። በከፍተኛ ሁኔታ ወቀሳ የሚደርስባቸው ከአማራ ጋር ቀረርባላቸው አማሮች እወዳሉ እና ታዬ ታዬ በመጀመሪያ ደረጃ ከኔ ጋር ያገናኘው ምሳት ጋብዘው እኮ የአማራ ጥላቸው ስቶ አማራ እንዲድን ፈልጌ በጣም አዘንኩ። የሚለው አይናችሁን ጨፍኑና ዳሙኛ ካልሆነ በስተቀር የአብንን ሰውዬ አዋረደች በሚል እኮ ነው የምሳ ያቀረበ ፊቱ ላይ እኮ ይታይ ነበረ። የአማራጫ እነዚህ እኮ ቃል መጠይቅ የሚያደርግለት ሰውዬ እኮ ራሱን እየነቀነቀ በጣም በቃ በድንጋጤ ራሱን እንደዚህ እየወዘወዘ አማራን አጠፋለሁ አለ እንደዚህ ብሎ አፉን አውጥቶ የሚለው ከጥቂት ጊዜ በፊት ኦሮምኛ ራሱ አይችልም። ጠቅላይ ሚኒስትሩ ይናገር ነበር ዶክተር ኢሳና ማለት ነው። ኦሮምኛ እኮ አይናገርም። ልክ ሰውየው ኦሮሞ እንዳልሆነ የመገፍተር ስራ ሲሰሩ ነበር። አሁን ደግሞ ቢያዩት ቢያዩት እነ ጃዋርም ጠቅላላ የኦሮሞ ብሔርተኛ እንትኑን አንቀሳቃሽነን የሚሉ ሰዎች ቢያዩት ቢያዩት ኦሮሞ ያሳጫለምና የተነሳው አማራ ስለሆነ እንግዲህ በዛ በኩል ጠቅላይ ሚኒስትሩ አማራ ይጠላል ብለን ብንለኩስ ምንም ሆነ ምንም ይሄን ነገር ለመፈንገል ሊጠቅመን ይችላል ነገር ግን እኔ በነበርኩበት ስብሰባ ላይ ኦሮምኛ አፋን ኦሮሞ ቋንቋን የሚናገሩ ሰዎች በተጋበዙበት የመደመር መጽሐፍ ሲገመገም ሁላን ብለው እጃቸውን አውጥተው የጠየቁት አማሮች ምን ይሰራሉ ሚኒሊኮና አሉ ያንተ ብለው ከምባጋ ዲያቆን ዳንኤልና አታባርሩም ወይ ካጠገብ ብለው አሊቀ ሰው የኦሮሞን ጥያቄ ይጠይቃሉ ብለን ስናስብ ጠቅላይ ሚኒስትሩ ይጠየቁ የነበሩት እሱ ነበር። አማሮችን አስወጡ። አንድ ጊዜ የአዲስ አመት በዓል ላይ ግጥም አንድ ሴት አቀረበች። ህሊና መተባል ልጅ ያው አዎ፣ ብቻ በቅኔ ተናገረች። ጃዋርን የሚመስል ነገር እኛ በሰአቱ እንደዛ ነው የወሰድነው ወይም እንደዛ ነው የወሰድነው እና በኋላ ጃዋር የአዲስ አመት ጊዜ ነው፣ እሱ አሜሪካ ነበር፣ አስታውሳለ፣ ውጭ ነበረ። ቶሎ ብሎ ጻፈ ፌስቡክ ላይ። የጻፈው ምንድን ነው መሰለ? የኦህዴድ አለቃ ወያኔ ነበረ፣ የብልጽግና አለቃ ደግሞ በአዴን ነው ብሎ ጻፈ። አማራ ማለት ነው በአዴን ብሎ ጠራው እንጂ አማረ ማለት ነው እንደዛ ነው ይዘት ብሎ የጻፈው እና ከፍተኛ ብስጭት የነበረው ለምሳሌ የኢትዮጵያን የመሩ ሰዎች ሀውልታቸው ተሰርቶላቸው ነበር። በቤተመንግስት አለመሰራት ማይችልም አገር የመሩ ሰዎች ናቸው። ኢትዮጵያን የመሩ ሰዎች ናቸው። ያጠፉት ያልሙት እንዳለ ሆኖ ሰዎች ስለሆኑ ያጠፋሉ፣ ያለማሉ። ሁለቱንም ይዞ ተሸክሞ እሱ ሲሰራ ከደንጮ ጋር ወጦ እኮ ጃዋር አኖሌ ነበር። ይህ ሁሉ ብሽሽቅ ለውጡን ለመራ ሰጠው ነው አሁን ተመልሶ አማራን አጠፋለሁ አለ፣ አማራን እንደዚህ አለ፣ እንትናን ይጠላል የሚባል ነገር ካልባልታ ማለት እኔ እንደውም አንድ ነገር ልንገር አሁን ታየወቶ የሌሎች ኢንተርቪዎች ሳይመጡ ለሌሎች ሰዎች ቃለ መጠይቆች ሳይወጡ ታየመቶ ጠቅላይ ሚኒስትሩ አማራን አጠፋለሁ አለ ሲል ሲፈልጉት የነበረው ይሄን ስለሆነ እኔ የኦሮሞ ብሔርተኛ ያጠለቀልቀዋል በደስታ ይሄንን ነበር ሲፈለግ የነበረው አችሽልን አዞር አድርግልን ልታስገድለን ወይ ባማሮች። ይሄ ነበር እኔ በሰማይ ምትርክና ወትርክና፣ ግን አይ ቲንክ ታየ ውሸቱን መሆኑን እንግዲህ የኦሮሞ ብሔረተኛ አውቋል። አለበለዚያ ደግሞ ወይ ብሄረተኝነት ሰልችቶታል ወይ ይሄ ነገር የተበላ ቁማር ነው። እንደዛ ሆኖ ነው ሊሆን የሚችለው። ታየ በነገራችን ላይ ህግ አዋቂ ሞኝ ይመስላል ቆዳው ህጎቹን የፖለቲካ ነገሮችን እንዴት እንደሚጠላለፍ እንዲያቅሰው፣ ዝም ብለህ ስታየው ቆዳው ሞኝ ስለሚመስል እንደዚህ ያነሳው ደግሞ እውነተኛ የመምሰል ምድል አለ። ሞኝ ሰው ለምሳሌ ኪሴን አወልቀኝ ብሎ ያስብሷል። ቅድም እንዳልኩ አንደኝ በመጀመሪያ ደረጃ በቀለኛ ነው። ቄመኛ ግን እስከ ገባኝና እስከ እስከማውቀው ድረስ የጀዋረ ስር ያረጋገጠው ነገር ቄሮ የሚባል ነገር እንደሌለ ነው። አሁንም ደፍሮ አሁንም ደፍሮ ጨዋል ደፍሮ በፌስቡክ ገጹን እከታተላለሁ። በጣም ግራ ገባው የተወናበደ በጣም ጀዋርን ከሚገመትበት እኔ ስለማቀ ችግር የለም እኔ ስለማቀ ከዚህ በላይ ምንም እየጠበቅኩም አልነበረም። ሌላ ሰው ግን በጣም አግዝፎ በጣም በቃ ጃዋርን የለውጥ አሳላጭ አድርጎ የሚያስበው ሰው ግን በጣም ግር የሚለው የሚያስደነግጥ ነገር ነው የሚያደርገው። ሰሞኑ ለማድረግ የፈለገው ነገር ምንድን ነው? ሰሞኑን በፌስቡክ ገጾቹ ላይ በትዊተሩ በኤክሱም ላይ የሚያረገው ነገር ቅድም እንደነገርኩ ብልጽግናዎች በዚህ ደረጃ እሱን ዘግተው መቀመጣቸው አንገብግቦታል። በነገራችን ላይ ጀዋር እኮ ብልጽግና ውስጥ ለመግባት ለመግባት እኮ ጠይቋል ሽማግሌ ልኳል። ይሄንን መረጃ አለኝ ማስረጃ የለኝም፣ አሁን ብጠይቀኝ የማቀርበልህ ማስረጃ የለኝም፣ መረጃ ግን አለኝ። ምን ምን ላይ ያገኝ? ብልጽግና ውስጥ ገብቶ ስልጣን ነው አይደል የሚፈልገው ጀዋር፣ ከላይ መሆን ነው የሚፈልገው፣ ብልጽግና ውስጥ ገብቶ ጀዋር ጠቅላይ ሚኒስትር መሆን ነው የሚፈልገው። ግን እስከ ገባኝና እስከ እስከማቀው ድረስ የጀዋር ስር ያረጋገጠው ነገር ቄሮ የሚባል ነገር እንደሌለ ነው። አሁንም ደፍሮ አሁንም ደፍሮ ጨዋል ደፍሮ በፌስቡክ ገጹን እከታተላለሁ። በጣም ግራ የገባው የተወናበደ በጣም ጃዋርን ከሚገመትበት እኔ ስለማቀ ችግር የለም እኔ ስለማቀ ከዚህ በላይ ምንም እየጠበቅኩም አልነበረ። ሌላ ሰው ግን በጣም አግዝፎ በጣም በቃ ጃዋርን የለውጥ አሳላጭ አርጎ የሚያስበው ሰው ግን በጣም ግር የሚለው የሚያስደነግጥ ነገር ነው የሚያደርገው። ሰሞኑን ለማድረግ የፈለገው ነገር ምንድን ነው? ሰሞኑን በፌስቡክ ገጾቹ ላይ ትዊተሩ፣ በኤክሱም ላይ የሚያደርገው ነገር ቅድም እንደነገርኩ ብልጽግናዎች በዚህ ደረጃ እሱን ዘግተው መቀመጣቸው አንገብግቦታል። በነገራችን ላይ ጀዋርኮ ብልጽግና ውስጥ ለመግባት